ክብርት ወይዘሮ አዳነች ይህን ፋይርሳይቻት ለማድረግ እድል ስለሰጡኝ በጣም አመሰግናለሁ እንግዲህ የከተማ አስተዳደሩ በጣም ብዙ ትኩረት የሚሹ በርካታ ተፎካካሪና ውስብስብ አጀንዳዎች አሉበት እና በእነዚህ ሁሉ መሀል የቀዳማዊ ልጅነትን ዋነኛ የትኩረት አጀንዳው የእርሶም ሌገሲ ግብ አድርገው ያስቀመጡት ለምንድን ነው? እሺ፣ አመሰግናለሁ። እርግጥ ነው በጥያቄው እንደተነሳው በርካታ ውስብስብ ጥያቄዎች፣ እንዲሁም ደግሞ የቆዩ የከተማው አጀንዳዎች ጊዜን ያስቆጠሩ ዘመንን የተሻገሩ የህዝብ የልማት የማህበራዊ ፍትህ የመሳሰሉ ጥያቄዎች አሉ። በሌላ በኩል ደግሞ በየጊዜው ከእድገት ከለውጥ ጋራ እያደጉ የጨመሩ የሚመጡ የነዋሪው ጥያቄዎች አሉ። ሶስተኛ፣ ለመጪው ትውልድም የመዘጋጀት ጉዳይ አለ። አራተኛ ደግሞ ድንገቴዎች አሉ። በድንገት የሚገጥሙን በድንገት የሚያጋጥሙን አጀንዳዎችም አሉ። እንግዲህ እንደ መሪ እኔ እነኝን ሁሉ በአንድ ጊዜ ለመፍታት ጥረት ማድረግ የለብኝም። የትኛውን ስትራቴጂካል የትኛውን ችግር ብንፈታ፣ ጥያቄ ብንመልስ፣ ሌሎች ጥያቄዎች አብረው መመለስ ይችላሉ የሚለውን ስትራቴጂክ ጉዳዮች ለይቼ እነኛ ላይ ትኩረት አደርጋለሁ። በሁለተኛ ደረጃ ቀጥሎ መምጣት ካለባቸው ለውጦች አንጻር ለመጪው ትውልድ መዘጋጀት አገር ለመገንባት እጅግ በጣም ወሳኝ መሆናቸውን ትኩረት በማድረግ መጪውን ትውልድ ሁኔታ ደግሞ የሚወስኑት የዛሬ ህፃናት ናቸው። የዛሬ ህፃናት ላይ ከፍተኛ ትኩረት ካደረግን ሳይንሱም እንደሚለው ከሰራን ሀገር ትገነባለች። እንደዚህ ዛሬ ውስብስብ ናቸው የምንላቸው ትልልቅ ችግሮችን እየተከመሩ አይሄዱ ከወዲሁ እየተፈቱ የሚሄዱና ችግርን መፍታት ብቻ ሳይሆን ሀገርን መገንባት የሚችሉ በርካታ አእምሮዎችና ብቃቶችን ማግኘት የምንችለው ሕፃናት ላይ ኢንቨስት ካደረግን ነው። ሕፃናት ላይ ኢንቨስት ያደረግነው በብዙ እጥፍ ነገ እንደሚከፍለን በማመን ሕፃናትን ቅድሚያ ሰጥተናል። ደግሞ እኔ እንደ እናትም ህፃናት ላይ ኢንቨስት ማድረግ ምን ያክል ለውጥ ሊያመጣ የሚችል ከህይወት ተሞክሮ ጭምር የማውቀው ስለሆነ ለህፃናት ቅድሚያ ሰጥተናል። ዋና የሌጋሲ ጎልም አድርጌ የመረጥኩበት ምክንያት ይሄ ነው። በጣም እናመሰግናለን። እንግዲህ ክብርት ወይዘሮ አዳነች መጀመሪያ የነገሩኝን መቼም አረሳውም በአዲስ አበባ ከተማ ታሪክ የመጀመሪያዋ ሴት ከንቲባ ነትና ሴት ከንቲባ ሆኜ ከተማዋን ለልጆች ምቹ፣ ለእናቶች ምቹ ካላረኩ ምንድን ነው የዚህ ስልጣን ጥቅሙ የሚል ነበር የነገሩኝ። እና ይሄን አሁን በተግባር ማሳየት ከመረጡት ግብም አንጻር ትኩረት አድርጎ መሄደው በጣም የሚያስመሰግን ነው። ክብር ከንቲባ እንደው ይህን ራዮትን ለማሳካት በጣም አምቢሽየስ የሆኑ አጀንዳዎችን ቀርጾ ነበረ። ለምሳሌ አምስት ሺህ የሚደርሱ አዳዲስ የፓረንታል ኮችስን አሰልጥኖ መቅጠር ከአስራ ሁለት ሺህ በላይ የልጆች መጫወቻ ቦታዎችን ለመገንባት ከአንድ ሺህ በላይ የዴኬር ሴንተሮችን በከተማ ውስጥ ለማቋቋም እና ሌሎች እነዚህ መሰል በጣም ትልልቅ ግቦችን አስቀምጠዋል እና ይህን ለማሳካት ምን አይነት ስርዓት ነው የዘረጉት? ይህን ያስቀመጡትን የተለጠጠ ግብ ለማሳካት እንዲያስችል ምንድን ነው ሲስተም የዘረጉት? የሞምባሳ ወንድሞቻችን እናቶቻችን ቢወስዱት ብለው የሚያስቡትን አንዳንድ ጉዳዮች ቢያነሱልን። እንግዲህ አዲስ አበባን ህፃናትን ለማሳደግ ምቿ እና ተመራጯ የአፍሪካ ከተማ ለማድረግ ትልቅ ግብ ለማሳካት ስርዓት በጣም ወሳኝ ነው። ይህንን ስርዓት ለመዘርጋት መጀመሪያ ያደረግነው ቤዝ ላይን ሰርቬይ የአዲስ አበባ ህጻናቶች አጠቃላይ የእድገት ደረጃቸው ምን ላይ ነው የሚገኘው፣ የሚለውን ቤዝላይን ሰርቬ አደረግን። ቤዝላይን ሰርቬው ሁለት ነገር ያስረዳን። አንደኛ የእድገት ደረጃው ያለበትን ደረጃ ያስረዳናል። በሌላ በኩል ደግሞ የችግሮቹ መንስኤዎች ምን እንደሆኑ የሚያስረዳ ነው። ሁለተኛ ያደረግነው ይህንን ቤዝላይን ሰርቬ መነሻ በማድረግ ትራንስፎርማቲቭ የሆኑ እቅዶችን ማቀር ነው። ትራንስፎርማቲቭ የሆነ ኮምፕሬንሲቭ የሆነ እቅድ አቀድን። እሱን እንዴት መቼ እንደምናሳካው ደግሞ በዝርዝር ተግባር ደግፈን በፍኖተ ካርታ አዘጋጀነው፣ አመላከትን ለሱ የሚያስፈልግ ደግሞ ስትራቴጂክ የሆኑ ሊደርሺፕ እና ጽህፈት ቤቶች እንዲኖሩ የማድረግ ስራ ነው የሰራነው የዘረጋነው ስርዓት ይሄንን ነው የሚመስለው በጣም የሚያስመሰግን ስራ ነው እንደው። ይሄ የቤዝላይኑ ባሳየው ጥናት መሠረት ወጪ ቆጣቢ በሆነ መንገድ እና በተለይ ደግሞ በድህነት ውስጥ ላሉ ይበልጥ ተጋላጭ ለሆኑ ህፃናት ለመድረስ ምን አይነት ስትራቴጂ ነው የቀረጹት? እንዴት ነው እነዚህን ተጋላጭ የሆኑ ልጆችን የሚደርሱባቸው፣ መጀመሪያ የረዳን ቤዝላይን ሰርቬው ነው። ቤዝላይን ሰርቬው በዋናነት ያገዘን የህፃናቱን የእድገት ደረጃ እና የችግሮቹን መንስኤ አሳይቶናል። እሱም መነሻ አድርገን ሁሉንም በአንዴ መቀየር ስለማንችል የየቱ ጋር ማትኮር እንዳለብን፣ ከየቱ መጀመር እንዳለብን ቅደም ተከተል እንድናሲዝ አድርጎናል። ቤዝላይን ሰርቬው ህጻናቶቹ ጋር በቀላሉ መንገድ መድረስ የምንችልባቸው ስትራቴጂዎችን እንድንገልጽ እንድንቀርጽ እሱን ደግሞ ግልጽ በሆነ ፍኖተ ካርታ ማመላከት እንድንችል አድርጎን በዝርዝር የትራንስፎርማቲቭ እቅዳችን ውስጥ አስቀምጥ ነው። እሱን መነሻ አድርገን ለእሱ የሚያስፈልጉ ዋና ዋና መሰረታዊ የሆኑ ስራዎችን ሰራን። ለምሳሌ እናቶችን የሚያማክሩ ወላጆችን የሚያማክሩ አምስት ሺህ ያክል የፓረንታል ኮቺንግ የምንላቸው ኦፊሰሮችን ወስነን እንድንቀጥር ያደረገን የእውቀት መጓደል እንዳለ በደንብ ስላሳየን ነው። እነሱ ጋር አይደለም፣ እኛ ጋር ጭምር የእውቀት ህፃናት እንዴት መያዝ እንዳለብን፣ እንዴት ማሳደግ እንዳለብን በምን መልኩ የህፃናት ሁለንተናዊ እድገት ሊመጣ እንደሚችል በቂ ግንዛቤ ስለሌለ ለዛ የሚያስፈልጉ እነኚህን ልጆች ያሰልጥነን ውሳኔ ወስነን ልጆቹን ቀጥረን ወደ ወላጆችን ብንልክ ያደረገን የመጀመሪያ ቤዝላይኑ ይህንን ክፍተት ስላመላክተን ነው ሁለተኛ ትምህርት ቤቶች ባሉን ተቋማት ላይ መስራት ትምህርት ቤቶች አሉን የተለያዩ ጤና ጣቢያዎች አሉን በእነኚህ ላይ ለህጻናት እንዴት ነው ምቹ የምናደረጋቸው? አዳዲስ ነገሮችን መስራት ብቻ ሳይሆን ያሉትን ራሱ ምቹ ማድረግ፣ መለወጥ፣ የጎደለውን መሙላት፣ በጎደለውን መሙላት ደግሞ በትክክል ተጠቃሚነት እንዲረጋገጥ የማድረግ ስራዎችን ከነኚህ ከቤዝላይን ሰርቬ ተነስተን ባገኘነው ነው ግብአት አጥንተን ትምህርት ቤቶች ትራንስፎርም እንዲሆኑ፣ ጤና ጣቢያዎች ትራንስፎርም እንዲሆኑ እነኚህ ፓረንታል ኮቺንግ ላይ የሚሰሩ አምስት ሺህ ወጣቶች በየሰፈራቸው በየአካባቢያቸው ተመድበው መስራት እንዲችሉ እንድናደርግ ይህንን ቅደም ተከተል እንድናስይዝ እና ትኩረት ደግሞ የት ጋ ማድረግ እንዳለብን ያመላከተን በዚህ ልክ ነው። ክብርት ከንቲባ፣ የመጨረሻ ጥያቄ እንግዲህ ይሄ ስራ ትልቅ ስቴክሆልደሮችን ማንቀሳቀስ የሚጠይቅ ነው። ከወላጆች ጀምሮ መምህራን፣ በየአካባቢው የሚኖሩ ማህበረሰብ አካላት የእነሱን ተሳትፎ የሚጠይቅ ነው እና እነዚህን አካላት አስተባብሮ ለማሰራት ምን አይነት ስልት ነው የተጠቀሙት? ምንስ ኪ ሌሰንስ ለዴሊጌሽኑ ሼር ማድረግ ይፈልጋሉ ከዚህ አንጻር? አመሰግናለሁ። ልክ ነው። በርካታ ስቴክሆልደርስ ናቸው ያሉት ወላጆች፣ አሳዳጊዎች፣ መምህራን እነኚህ ሁሉ እኛ ያስቀመጥነውን ይህን ራዕይ ኢንተርናሌስ ካላረጉት ወይም ደግሞ እነሱም ወደ ራሳቸው የራሳቸው ስራን ባለቤት ሆነው ካልወሰዱት ጥሩ ውጤት ልናመጣ አንችልም። ስለዚህ ከእነሱ ጋር ማድረግ ያለብንን ተግባቦት ከፍተኛ ትኩረት ሰጥተን የሰራነው አንደኛ እንዲያውቁት ግልጽነት እንዲፈጠር ማድረግ ልጆችን በዚህ ደረጃ ሁለንተናዊ እድገት ለማምጣት የሚያስችል ውጤታማ ስራ መስራት እንደሚያስፈልግም፣ እንዴት መሰራት እንዳለበትም፣ ለምን ይህን መስራት እንዳለብንም ተደጋጋሚ ውይይቶች ማድረግ ነበረብን። ገጽ ለገጽ በተለያዩ አጫጭር ጽሁፎች፣ በሚዲያ ጭምር እየተጠቀምን ግንዛቤው እንዲመጣ ተግባቦት ላይ መድረስ እንድንችል የመስራት ስራ ነው። ሁለተኛ በምንሰራው ውስጥ አሳተፍ ናቸው። እኛ እየሰራን ለእነሱ ማስረዳት ማስተማር ሳይሆን አብረን እንድንሰራ ማድረግ እነሱ ባለቤት ሆነው ስራውን እንዲሰሩት የማድረግ ነው። መምህራኖች በየትምህርት ቤቱ ብንሄድ ባለቤት ሆነው ነው የሚሰሩት። የህፃናት ክፍሎች በየጤና ጣቢያ ስንሄድ ባለቤት ሆነው ነው የሚሰሩት። ወላጆች የሚሳተፉባቸው የስራ ቦታዎችን እና የስራ አይነቶችን ለይተናል። ወላጆች ይሳተፋሉ። ስለዚህ በባለቤትነት በጋራ እንድንይዘው ማድረጉ ተግባቦቱን እንዲሳለጥ አድርጎታልና እንዲፋጠንም አድርጎታል። ይህንን መነሻ በማድረግ እየሰራን ሳለን በተሳትፏቸውም በስራ ብቻ ሳይሆን በተለያየ በጉልበታቸው በገንዘባቸው የተለያዩ ነገሮች ማስተዋጽኦ እንዲያደርጉበት እና ባለቤትነታቸው የበለጠ እንዲዳብር የማድረግ ስራ የሚጨምር ነው። እንግዲህ ወደ ተግዳሮት ስንመጣ የመጀመሪያው ተግዳሮት ከተለመደው አሰራር መውጣትና ወደ አዲሱ ስትራቴጂክ ግቦችን ለማሳካት ወደ አዲሱ አሰራር ለመግባት ተግዳሮት ገጥሞን ነበረ። በተለይም በትምህርት ቤቶች ተማሪዎች ህጻናት በተለመደው ህጻናትን የማስተማር ዘዴ ሳይሆን በጨዋታ ይማሩ በጨዋታ ቢማሩ ነው የተሻለ የሚረዱት የሚገባቸው፣ ፈጣን የሚሆኑት፣ የተሻለ እድገት የሚያመጡት የሚለውን ለማስረዳት በጣም ጊዜ ወስዶብናል። ይህንን አምነውን ለመቀበልም ከመምህራኖች ጭምር ገጥሞናል፣ ማለት ነው የተለያየ ተግዳሮት። ህጻናት በጨዋታ ሲማሩ ጊዜ እንዳባከኑ ጊዜያቸው እየባከነ እንደሆነ እና በደንብ ወደ ትምህርት እንዳላተኩር ህፃናትም ማጫወት ብቻ ያደረጋችሁት ብለው ያነሳሉ። ያ ጨዋታ ትምህርት እንደሆነ ለመቀበል የተቸገሩበት ጊዜው ነበረ እና ይህንን አስቀድመን እኛ ራሳችንን አዘጋጅተናል። ይሄ ሊገጥመን እንደሚችል ራሳችንም አምነን ወደዚህ ለመግባት የፈጀብን ጊዜ አለና ስለዚህ ያንን በውጤት በውጤት ማሳየት ሁለተኛ በተግባር መምራት እራሳችን የተናገርነውን ሆነን መገኘት፣ የተናገርነውን ተግብረን መገኘት። ምንም ነገር ይህን እናደርጋለን እንዲህ አይነት ውጤት ይመጣል ብለን በተናግረን ለእነሱ ሰርተን የምንመለሰው ነገር የለም። ፕራክቲካል እናደርገዋለን። አንድ ሺህ ህጻናት ማቆያ እንገነባለን ካልነውስ በተባለው አመት ባየአመቱ ብሬክዳውን ነበረን። ሰርተን እያሳየናቸው ነው። በተለያዩ ሰፈሮች ውስጥ የህጻናት መጫወቻ እንዲኖር ህጻናትን ሁለንተናዊ እድገት ያመጣል ያለውን በተግባር ሰርተን እያሳየ ናቸው። እነሱንም እያሳተፍን ነው። ህጻናት በጨዋታ ሲማሩ ሊያመጡ የሚችሉትን ለውጥ ቤዝላይን ሰርቤው ላይ መጀመሪያ ህጻናቱ የሚገኙበትን የእድገት ደረጃ እሱን ኮሚኒኬት አድርገነው ስለነበረ አሁን ደግሞ እያመጡ ያሉትን ለውጥ፣ ዶክተር ቅድም አንተም ስታነሳው እንደነበረው መጀመሪያ ስናጠና የነበሩበት አርባርሰት አካባቢሁ ከእጥፍ በላይ አድጎ የታየውን ይሄንን ደረጃ በደረጃ ሶስት ፐርሰንት ሲያድግ፣ አራት ፐርሰንት አስር ፐርሰንት ሲያድግ ኮሚኒኬት እናደርጋለን ማለት እነግራለን። እነሱም ያሉ ልጆቻቸው ላይ እየመጣ ያለውን ለውጥ በደስተኝነት በጨዋታ ነገሮችን በፍጥነት የመረዳት በተግባር የታጀበ ስለሆነ ኮሚኒኬሽናችንን ጠንካራና ውጤታማ እንዲሆን አድርጎታል። ተግዳሮቶችንም ቶሎ እንድንቀርፍ ረድቶናል። በጣም እናመሰግናለን። የመጨረሻ ጥያቄ ነበር ያልኩት ልክ ዶክተር ከበደን ሳየው የአፍሪካ ሴንተር ፎር ኤርሊ ቻይልድ ዴቨሎፕመንት ስላለኝ ይሄ ፕሮግራም እንዲሳካ ከስትራቴጂክ ፕሮግራም ማኔጅመንት ኦፊሱ ጋር በመሆን ዴሊጌሽኑን ሆስት እያደረጉልን ያሉት እነሱ ናቸው እና እንደ ስለዚህ ስላቋቋሙት ሴንተር ኦፍ ኤክሰለንስ ያሉትን ቪዥን በከተማው በኢትዮጵያ በአህጉሩ ምን ቢና ቢጫወቱ ይሻላል ብለው እንደሚያስቡ ለሞምባሳ ባልደረቦቻችንም ሼር ቢያደርጉልን ጥሩ ነው። መልካም። ይሄ የልቀት ማዕከል በጣም ትልቅ ለውጥ ያመጣል። ስራዎቻችን በእውቀት በመረጃ፣ በጥናት መደገፍ መቻል ይኖርባቸዋል። ይህንን ለማድረግ ደግሞ በሌሎቹ ስራዎች ውስጥ እያካተትን እንደው በተጨናነቀ ፕሮግራም ውስጥ የሚሰራ ሳይሆን ትኩረት ይፈልጋል። ራሱን የቻለ ትኩረት ራሱን የቻለ ጽህፈት ቤት እንዲኖረው ተደርጎ ማዕከሉ ተቋቁመዋል። ማዕከሉ ለኢትዮጵያ ብቻ አይደለም። መጀመሪያ እንደ ኢትዮጵያ ጀመርን፣ የኢትዮጵያ ከተሞችም መጥተው ይህንን ኢኒሽቲቭ የቀረጹና ወደ ሀገር ደረጃም ያደገ ስለሆነ እዚህ የምናሰለጥንበት ፕሮግራሙን የሚመሩበትን እውቀትና መረጃ የሚያገኙበት ማዕከል እንዲሆን ተደርጓል። ነገር ግን ቅድም በንግግሬ በመክፈቻ እንኳን ደህና መጣችሁ በሚለው ንግግሬም እንዳነሳሁት አፍሪካውያን በጋራ መስራት አለብን። የባከነ ጊዜ አለን። ከፊታችን ያለው ጊዜ ደግሞ እንዲባከን እድል መስጠት የለብንም። አሁን እጅ ለእጅ ካልተያያዝን እስከ ዛሬ በአፍሪካ ላይ የነበረው ችግር ይቀጥላል። የኛ ልጆች የሚቀጥለው ትውልድ ህጻናት ይሄንን መሸከም የለባቸውም። ስለዚህ የአፍሪካ ልቀት ማዕከል እንዲሆን አድርገነዋል። የኢትዮጵያ ሳይሆን የአፍሪካ ልቀት ማዕከል። ቅድም ዶክተር አንተም ስታነሳ የተለያዩ አፍሪካ ሀገራት ይሄንን ኢኒሼቲቭ ወስደው እየሰሩበት ነው። ስለዚህ እንደ አፍሪካ የሚያገለግል አንድ ልቀት ማዕከል ሆኖ ለአፍሪካ ልጆች እውቀት፣ መረጃ፣ የምርምር ውጤቶች የሚገኙበትና እርስ በርሳችን የምንረዳዳበት የምንማማርበት። ከአንድ ቦታ ብቻ አይደለም ልምድ የምናገኘው። እርስ በርሳችን ዛሬ ከአዲስ አበባ ያለውን ልምድ ለሞንባሳ እህትና ወንድሞቻችን እናካፈላለን፣ ነገ ከሞንባሳ እንማራለን፣ ከሌሎች የአፍሪካ ሀገራት እንማራለን። ከአንድ አንድ የምንገናኝበትና የተለያዩ ስልጠናዎችና ልምዶቻችንም ደግሞ የምንከፋፈልበት የሚያስተሳስረን ማዕከል መኖሩ የበለጠ ውጤታማ ያደርገናል እና የእኛ ብቻ ሳይሆን የአፍሪካውያን ነው፣ የሞንባሳዎችም ማዕከል ነው እና ማዕከሉን ተገልገሉበት ማለት እወዳለሁ።